የአብይ የአብ አህመድ የብልጽግና የአንድ ቡድን አገዛዝ ምዕራብ ወሎ በርካታ ቀጠናዎች ላይ የመብራት አገልግሎትም አቋረጠም። የደ ወሎ ዞን የብልጽግና ካሬዎች ምዕራብ ወሎ ቀጠና ከወረዳ ከተሞች ውጭ ባሉ፣ እንዲሁም በተለይ ፋኖ በተቆጣጠራቸው ታዳጊ የቀበሌ ከተሞች የመብራት አገልግሎትም አቋርጧል። ከአዲስ አበባ አየር ጤና፣ መገናኛ፣ ገርጂ፣ አዲሱ ገበያ፣ የረር ነፋስ ስልክ፣ ኮተቤ፣ ሾላ በድምሩ ከ239 በላይ ወጣቶች ሌሊቱን ታፍሰው ወዳልታወቀ ቦታ እየተደበደቡ በግድ ነው ወሰዳቸውም ሰምተናል። የአማራ ፋና አንድነት በጎንደር የሜጀር ጀነራል ባንሳባት አንደኛ ኮር ጠናገላውዲዮስ ክፍለ ጦርት ዛሬም እንደ ትናንቱ በደራ ሰማይ ስር በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ከባድ ጉዳት አድርሷል። እስከ መጨረሻው ድረስ አብራችን ከሆናችሁን እኝና መሰል መረጃዎችን በቅደም ተከተል ወደ እናንተም የምናደርስ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ይድረስ እያልን ከተለያዩ ግንባሮች አገኘናቸውን መረጃዎች በቅደም ተከተል ማድረስም ጀምረናል። እናንተም ድምጻችን ለብዙ ሰዎች እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይኑ እያልን ቀጥታ ወደ አገኘናቸው መረጃዎች አለን። ፋሽስቱ የአብይ አህመድ የብልጽግና የአንድ ቡድን አግዛዝ ምዕራብ ወሎ በርካታ ቀጠናዎች ላይ የመብራት አገልግሎቶችን አቋረጠም። የደወሎ ዞን የብልጽግና ካሪዎች ምዕራብ ወሎ ቀጠና ከወረዳ ከተሞች ውጭ ባሉ እንዲሁም በቴሌፋኑ በተቆጣጠራቸው ታዳጊ የቀበሌ ከተሞች ላይ የመብራት አገልግሎት አቋርጧል። በዚህም ንጹህ የመጠጥ ውሃና ወፍጫ አገልግሎት ሙሉ ለሙሉ የተቋረጠ ሲሆን የቤንዚን አማራጭን ለመጠቀም በሊትር ከ450 ብር በላይ በመግባቱና ወደ አካባቢውም እንዳይገባ በፋሽቱ አገዛዝ በመከልከሉም ህዝቡ መቸገሩን እየገለጸ ይገኛል። ፋኖ የተቆጣጠረው ሰፊው ቀጠና መልሶ መቆጣጠር ያቃጠው ጥናት። በምትኩ የህዝብ አገልግሎቶችን ማቋረጥ እንደ መፍትሄ ከቆጠረው ከአንድ ዓመት በላይ ሆኖታል። በዚህም የአማራ ህዝብ መድኃኒትና የህክምና ቁሳቁስ ማዳበሪያ፣ እንዲሁም ሌሎች ግብዓቶች እንዳይደርሱት በማድረግ በተለይ በህክምና ጦት ህዝባችን ላይ ባዮሎጂካል ጦርነት ከፍቶበት ያለ ሲሆን ሆነም የመብራት አገልግሎት በማቋረጥ ጸረ አማራ ተግባሩን አጠናክሮም ቀጥሎበታል። ስለሆነም ፋሽስቱ አገዛዝ የፋኖን ክንድ መቋቋም ሲያቅተው ማህበራዊ አገልግሎቶችን ከማቋረጥ ጄትና ድሮን ጅምላ የንጹሃን ጭፍጨፋ የደረሰበት ዓለም አቀፍ ወንጀል የሚቆመውና ታሪክ የሚሆነው በጠንካራ ትግል ነውና ህዝባችን የተጀመረውን በድል ዋዜማ የሚገኘውን የአማራ ህዝብ የልና ጠቃሎ እንደ ህዝብ አንድ ሆኖ በመቆም እንዲታገልና ነፃነቱን እንዲጎናጸፍ ብሎም ህልውናውን እንዲያረጋግጥ ስንል ጥሪያችን እናቀርባለን ሲል የንጉስ ሚካኤል ኮር ቃል አቀባይ አርበኛ ሃምሳ አለቃ ሁሴን ኡመርም ለሚዲያችንም ገልጸዋል። ከአዲስ አበባ አየር ጤና፣ መገናኛ፣ ገርጂ፣ አዲሱ ገበያ፣ የረር፣ ንፋስ ስልክ፣ ኮተቤ፣ ሾላ በድምሮ ከ239 በላይ ወጣቶች ሌሊቱን ታፍሰው ወዳልታወቀ ቦታ የተደበደው በግድም ወሰዳቸው ተሰምቷል። አየር ጤና ላይ ሴታፈንና ወደ መኪናቸው በግድ ሲጫን እምቢ ያለ ወጣት በማህበረሰቡ ርብርቦሽም ማምለጡም ተሰምቷል። የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ቫን ሰባት አንደኛ ኮር ጣና ገላዲዮስ ክፍለ ጦር ዛሬም እንደ ትናንቱ በደራ ሰማይ ስር በጠላት ኃይል ላይ መብረቃዊ ጥቃት በመፈጸም ከባድ ጉዳት ማድርሰዋል። ያውም ደራ ወረዳ ካምባ ሰሜ ከተማ በስተ ምስራቅ አቅጣጫ ተባባሪ ቀበሌ ላይ ሚያዚያ 20 ቀን 2017 ዓ ም በጣና ገላዲዮስ ክፍለ ጦር በአንበሶ ብርጌድ አናውስቶች አርሶ አደሮችን መሳሪያ ለቀማ ተሰማርቶ ደፈጠው ውስጥ የገባ ወራሪ ኃይል ከቀኑ ስድስት ሰዓት እስከ ዘጠኝ ሰዓት አፈር ደሜ አበልቶ በመቀጥቀጥ ሞትና ቁስለኛም በማድረግ ሶስት አምቡላንስ ክፋፎችን እንዳነሱና ለማንሳት ያልቻሉትን ጥለዋቸው በሜዳቸው የአካባቢ ሰዎች መቅበራቸውንም ከይንማኞች ማረጋገጥ ችለናል። በመጨረሻም ከሞት ያመለጡት እግሪያ ውጪም ብለው በመፈርጠት ተባባሪ ሚካኤል ቤተ ክርስቲያን ገብተው ሞትም ብለው ያመለጡ ሲሆን አናብስቶችም ያለምንም ጉዳት ድላቸውን በእጃቸው ይዘው በመውጣት በስኬትም አጠናቅቀዋል። የአማራ ፋኖ በጎጃም ሐዲስ አለማየሁ ሰባተኛ ክፍለ ጦር በጠላት ጎራ ለተሰለፋችው አማራዊ ወንድሞቻችንን ያቀረበው የመጨረሻ ጥሪ። ገዢው የአብይ አህመድ መንግስት በአማራ ሕዝብ ላይ ያረገዘውን ቂም ለማወራረድ አቅዶ በአማራ ሕዝብ ላይ ጭፍጨፋ ከጀመረ ጊዜ ጀምሮ በርካታ ውድ አማራ ልጆች የህይወት ዋጋ ከፍለዋል። ሕፃናት፣ አዛውንቶች፣ ነፍሰ ጡር በድሮን ተጨፍጥፏል። ተቋማት እንዲወድሙ ተደርጓል። በርካታ አማራ ተዘርፏል። አካውንቱ የተገለበጠ ትናገርና የተባለ ህዝባችንም ተመዝብሯል። ብቻ በአማራ ህዝብ ላይ ጨፍጫፊው መንግስት ተብዬ ያደረሰውን ሰብአዊ ቀውስ ለመግለጽ ሁሉም ያዳግታል። ይሄ ነውረኛ ስርዓት በራችን ድረስ መጥቶ ሲጨፈጨፈን ተባብረን መፋለም ሲገባል ለጠላት ዱላ ሆናችሁ፣ ከጠላት ጋር ተሰልፋችሁ የአማራ ህዝብ ጡት የነከሳችሁ የአድማ ብተና አባላት፣ የፖሊስ አባላት፣ የሚሊሻ አባላት፣ የሰላምና ደህንነት አባላት፣ የመከላከያ አባላት በሙሉ ለናንተ የመጨረሻ የሆነ መልእክታችንንም እናስተላልፋለን። አርሶ አደር የሆናችሁ የምንሽ አባላት መጪው ጊዜ የእርሻ ወቅት በመሆኑ ወደ ቤተሰቦቻችሁ መጥታችሁ ሰላማዊ ኑሯችሁን እንድትኖሩና መሬታችሁንም እንድታርሱና ቤተሰቦቻችሁንም እንድታስተዳድሩ ስንልም እናሳስባችኋለን። የፖሊስ አባላት፣ የአድማ ብቻን አባላትና ሰላም አስከባሪዎች ጀመርነው ትግል ቅዱስ ትግል ነውና፣ ይህንን የተቀደሰ የአማራ ሕዝብ ንዛ መውጫ ትግል እንድትቀላቀሉ ወይም ደግሞ በፈለጋችሁት የግል ኑሯችሁ ተሰማርታችሁ እንድትኖሩ ስንል በአማራዊ ፍጹም ወንድምነት የመጨረሻ መልእክታችንንም እናስተላልፋለን። የመከላከያ አባላት ሆናችሁ ከማንኛውም የኢትዮጵያ አካባቢ ለመጣችሁ ወንድሞቻችን እናንተንም ተቀብለን ወደ መጣችሁበት አካባቢ ስለምንልካችሁ ይህን የመጨረሻ ዕድል እንድትጠቀሙበትም እናሳስባለን። ይህ ማስታወቂያ ከወጣበት ቀን ጀምሮ ለቀጣዮቹ አምስት ቀናት የሚመጣ ወንድማማችን በአግባቡ ተቀብለን እንኳን ደህና መጣ ብለን በወንድምነትም እንቀበለዋለን። የመጨረሻ ያለውን የአማራዊ ወንድምነትና ኑና አብረን ሆነን የጋራ ጠላታችን እንታገለው ብለናችሁ ውጊያ ሲኖር አቅም ስታጡ እጅ እንሰጣለን ብትሉ ግን ምረት የማናደርግ መሆኑንም እናሳውቃለን። ለሉማሜ ከተማ፣ አምበር ከተማ፣ የጁቤ ከተማ፣ የውጀት ከተማ ነዋሪዎች በሙሉ ውጊያ በሚደረግበት ሰዓት ጠላትን ቤቱ አስገብቶ የሚደብቅ መረጃ የሚሰጥ መምጫና መውጫ በሮችን የሚጠቁም መኖሩን ስላረጋገጥን በዚህ ድርጊት የተሰማራችሁ የከተማችን ነዋሪዎች የስተታችሁ የመጨረሻችሁ እንዲሆንም የመጨረሻ መልእክታችን ነው። ውጊያ በሚኖርበት ሰዓት ጠላትን የምትደብቁ ባንኮችም መኖራችሁን አረጋግጠናልና ይህም የሆነው ፋኖ ባንኮችን ስለማይነካ እዚህ ደብቁንና ህይወታችንን አትርፉልን እያሉ እንደሚደበቁም አረጋግጠናል። በተለይ ሉማሜ ከተማም ለዚህ ተባባሪ የሆናችሁ የባንክ ሰራተኞች ከድርጊታችሁ እንድትቆጠቡም እናሳስባለን። በጠላት ጎራ ለተሰለፈ የነፍስ በላ ቡድን ስጋ የምታበላ በሬና በግ ፍየል የምታርድ ገንዘብ እያዋጣ የምታቀብል ከዚህ ስራ እንድትቆጠብም ለመጨረሻ ጊዜም እናሳስባለን። ፋኖ መምር ግዛቸው መንበረ የአዲስ አለማየሁ ሰባተኛ ክፍለ ጦር ጽህፈት ቤት አላፊም። ሰላም ጤና ይስጥልን። ለኔ የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በሌላው መረጃዎች እስከምንገናኝ ያላችሁ በሰላም ቆዩልን።